አሰላሙ አለይኩም ውድና የተወደዳቸው አብዱ ሰመድ ዩቲብ ቻናል ተከታታዮቼ፣ ሰላም እንደምንቆያችው እኛ አልሐምዱሊላ። እንግዲህ ሁሌም እንደተለመደው ቤትን በተመለከተ ምርጥ ምርጥ ነገር ስናገኝ ወደ እናንተ እንደምናቀርብ ይታወቃል። ዛሬም እንግዲህ ለሽያጭ የቀረበ ባዶ ቦታ ወደ እናንተ አቀርበናል ማለት ነው እንሻላ በሰሜን ሸዋ ደራ አደሬ ከተማ ላይ የሚገኘው ይህ ቦታ በተለምዶ ባሮ በር የሚባል ሰፈር ነው ማለት ነው እንሻላ። በጣም ምርጥ ሰፈር ለመኖሪያ እንግዲህ የሚሆን በጣም ጽድት ያለ ምርጥ ሰፈር ነው ማለት ነው እንሻላ። እንግዲህ መቶ ስልሳ ካሬ ነው ይሄ ቦታው ማለት ነው። እንግዲህ ከውጪ ነው ስታዩት የነበረው ይሄ እንደምታዩት ውስጡ ነው ማለት ነው ሙሉ ካርታ ፕላን ያለው ህጋዊ የሆነ ቦታ ነው ማለት ነው እንሻላ ይህም ቦታ መግዛት ስትፈልጉ እንግዲህ አናግሩም ማለት ነው ብዙ እንትን ኮሜንት እየደረሰኝ ይገኛል እንግዲህ እንትኑን በዛ ዋጋውን ብታሳውቀን የሚል እንግዲህ መረጃ በውስጥ መስመርም እንዲሁም ኮሜንት ላይም እየጻፋችሁ ትገኛላችሁ ማለት ነው እንሻላ ቪዲዮውን በትህትና እስከ መጨረሻ ተከታትለውት ዋጋውን አሳውቃችኋለሁኝ ማለት ነው ከዚህ በኋላ ይሄ እንደምታዩት በጣም ቆንጆና ጽድት ያለ አሪፍ ሰፈር እንዲሁም ደግሞ አሪፍ ቦታ ነው። የፈለጋችሁትን አይነት የቤት ዲዛይን ማሰራት የሚችል ቆንጆ ቦታ ነው ማለት ነው። እንግዲህ ጭርስ ያለው አሪፍ በሚባል ቦታ አካባቢ ነው የሚገኘው ማለት ነው። ዋጋው አንድ ሚሊዮን ብር ብቻ ነው የሚባለው። በጣም ቆንጆ እና ምርጥ ነው ማለት ነው። ይህን ቦታ መግዛት ከፈለጋችሁ አናግሩን። እኛ ጋር ሙሉ ዲቴል መረጃውን ከዚህ በተሻለ ማብራሪያው ማግኘት ትችላላችሁ ማለት ነው። ይህንን ቦታ እንግዲህ በዚህ ብር ማግኘት ትችላ ይችላላችሁ በጣም በስቴት የሚሸጥ ነው ቦታው ማለት ነው። ኢንሻ አላህ ተሳተፉበት፣ ሽር ሽር ሽር በማድረግ እንግዲህ ለብዙሀኑ አድርሱ። ብዙዎቻችሁ የምትሳሳቱት ነገር ቢኖር ዘግይታችሁ ነው እየደወላችሁልኝ ያላችሁት። ደጋግሜ የምናገረው ነገር ቢኖር እንግዲህ ቦታዎች እንደዚህ በርካሽ ስለማይገኙ አንዴ ከፖሰጥኳቸው ቢያንስ እስከ ሳምንት አይቆዩ የሚሸጣሉ ስለሆነ ፈጥናችሁ ቶሎ ልታናግሩኝ ይገባል ማለት ነው። ፍላጎት ካላችሁ እንግዲህ ቆይታችሁ በደወላችሁ ቁጥር ቦታው ወይ ተሽጦ ነው የሚገኘው ስለሆነ እንግዲህ ሌላ ወደ ሌላ አማራጭ ነው የምናሸጋግራችሁ ማለት ነው። እንሻላ ተሳተፉበት፣ አሳትፉበት። አብዱሰመድ አጠቃላይ የቤት ስራ እንግዲህ በጣም ዘርፈ ብዙ ስራዎችን እየሰራ እንገኛለን። ቤት ግዥና ሽያጭ፣ ቤት መስራት፣ ኮርኒስ መስራት፣ ቤትን በተመለከተ የትኛውንም ስራ እንሰራለን ማለት ነው። እንሻላ አናግሩን። እኛ ጋር ስታናግሩን ሁሉ ነገር ቀልጠፍ ቀልጠፍጠፍ ይልላችኋል ማለት ነው። እንሻላ አሰላሙ አሌይኩም ወረሕመቱላህ በረካቱ